ወደ ዩቱብ እገባለሁ እንጂ ይኸኛውማ ማፊ ፋይዳ ይኸው ያው ልብስ ልትገዙ ልብስ ይገዙኛል ብዬ ነበር እንትን የምለው ስለዚህ ዩቱብን ባሳድግ ይቻለኛል ሰዓቴን ብሞላ እዚህ ትኩት ካልተመጃጃል ማለት ነው ያኔ ብቻዬንም ቢሆን ሰዓቴን እሞላለሁ። ሰዓት አለው የሚሞላ ሰዓት ማለት ነው። ይቆጥርልኛል ሰዓት ከሚለች ነው ብር ኑሮት ነ ኮምር

ለማርጫት የኔ አስራ አራት ሺህ ሰው ምናምን ሰው ተከታ ያለው ግን ቪዲዮ ብዙ ጊዜ እንትን ስለማለለ መሰል አያዩትም። አንዳንድ አስራ አራት ሺህ አስራ አራት ሺህ ደርሰሻል? አዎ ምን ጊዜ አሁን መተሻ አሁን ተወጫለች። የላይ ላይ ነው የበፊት ነው አራኔ ላይ ብላ ያልወጣም

ከአራት ሺህ ወይም ከሶስት ሺህ ብርጭ አላቅም ነበር። ይሄማ መብሩክ ልትሉኝ ይገባል። መብሩክ መብሩክ መብሩክ ቀጥይበት። መቶ ሺህ ስገባ ደግሞ ኬክ እንቆርሳለን። አዎ እኛንም ያስገባን እኛንም እንዲያስገባን ታብ፣ ሰብስክራይብ፣ ሼር እያደረግሽ አዎ ግድ ነው ያላት። ታብታብ አርጉ ሽር ሽር ሽር ኮፒ ልንቀርጉ የመጀመርን ዩቲዩብ ላይ ማስገባት ይቻላል እንዴ? ምንድነው የምትሉኝ? አልገባኝም። ማነኛን ደህና ነሽ እንዴና ሰላም ነሽ ወይ? እስኪ ሸርሸር አርጉ፣ ሸርሸር አርጉ። እስኪ ዩቱቡን ሸርሸር አርጉልኝ። እሺ፣ አዎ፣ ትቶይ ነው። ከመጀመሪያው ትቶይ ነው ነው? ምንድነው አልገባኝም። የትኛው መጀመሪያ ነው? አብራሩልኝ። የትኛው መጀመሪያ ነው? የዛሬው ነው ወይስ የበፊት ዩቱብ ለማለት ነው? ወላ አልገባኝም። ዩቱብ የበፊቱ ነው ስም ቀየር ያለው አስተካክይ ያለው እምቢ ብሎኝ ነበር፣ እንደዚህ ላይ ባያስገባኝም ነበር ሞኒታይ ስላነሳብኝ ትቼው ስለነበረ አሁን ላይ ቶክቶክ እንዳያዋጣኝም ብዬ እንደገና ወደዚህ ተመልሼ አለሁ። የሚያስተካክል ሰው አጥቼ ነበር የኖርኩት እና የሚያስተካክል ሰው አገኘሁ። ተመለስ ላችኋለሁ ያኛው ዩቱብ እሱ ራሱ ነው። ዩቱብ እሱ ራሱ ነው፣ ስምን ቀየርኩት። ስም ነው የቀየርኩት። ተውት እኮ ዩቱብ መልሶ ነበረበት ነው የሚመለሰው። አራት ሺህ ሰዓት ወላሂ አውርዶ 100 ዘጠና ሰዓት ላይ ነው ያገኘሁት። 4000 ሰዓት ማለት ነው። አራት ሺህ ሰዓት በስንት መከራ እንዴት ተሞላ ልነግራችሁ አልችልም። አይኔ እንቅልፌ ናፍቼ በጉሩብ ስንት ነገር ሁኜ ነው እንትን ያልኩት። ወላሂ ግን ተስፋ ቆርጬ ነበር። አሁን ደግሞ ተስፋ አትቁረጪ ብሎ የሆነ ሰው አስተካከለልኝ። ኢንሻአላህ አሁንም ደግሞ ወደ ወደፊት ለመስራት ዝግጁ ነኝ። እናንተም ተባበሩ፣ ሸር አደርጉ። እንጂ ያው ነው መስላችሁ ነው አልገባ አልሰራበት እንደነበረ ነው ቁጭ አለ። ሰዓቱንም ዶራሉንም ሁሉንም አንስቶ ማለት ነው። ዶራል ላይ ነበርኩ እኮ ቤተሰብ ዶራል መቁጠር እኮ ጀምሮልኝ ነበር። ላይክ አው ላይክ ሰብስክራይብ አድርጉ። ኢቱብ ቪዲዮ እኮ ስትገቻችሁ ጎብታው ታገኙታላችሁ። የነበረው የድሮ ነው እኮ ግን፣ ያው ግን አሁን ላይ ዝም ብዬ ገባ እያልኩ እንደዚህ ፕሮፋይል አልሰራሁበትም። መሽም ሳአጋ ነው ብዬ ቀስ ብዬ ፕሮፋይል ይሰራበት አለው። ግን ፕሮፋይል ሲሰራበት ነበር ሰው የሚያየው። በኋላም ያስቸግራል። ኢቱብ ራሱ ይቀጣል ማለት ነው። ፕሮፋይል ታለበሰ ምሳሌ አሁን ይሄን እየሰራሁኝ እንትን ብዬ ከሆነ ይሄን እየሰራሁ ከሆነ እዚህ ጋር እንትን ያልኩት ዛሬ ይሄን እየሰራ ነው በሚለው እንትገባና ይሄን ወይ ፕሮፋይል አደርጋለሁ የሆነ በቃ ለማራቸው ወሬዎች ሁሉ ተመሳሳይ መሆን አለበት። ተላይ የሚለብሰው ማለት ነው እንትኑ ላይ የሚለብሰው። ምናልባት አዲስ ጀማሪም ከሆናችሁ ማለት ነው የብሮንክ ግስ እነግራችሁ ተላይ መልበስ አለበት ፎቶ ኦኬ እና ምናልባት ታጭር ከወዲህ አይታችሁት የቱ በስላችሁ እንደሆነ ብዬ ነው ይህን ምነግራችሁ። የበፊቱ ነው ራሱ ስላችሁን ወዶች እና ገባ ገባ እያደረጋችሁ ሸሪ እያደረጋችሁ ላይክ እያደረጋችሁ አጠነካክሩኝ፣ አበረታቱኝ፣ አሳድጉኝ እንደ መግባት የምትፈልጉ ግቡ። አብሮ ልብስ እየሸጥን ነው። ልብስ ሽጡ፣ ግዙም። ያፈጣቸው ግን ለምንድን ነው የማገቡት ነው? ግሩም እስኪ ና ና እስኪ አውራኝ አህመድ ማነኛል? እስኪ ኑ ግቡ።

አገንፌ እና መጣሁ። ይህች እያረኩ አላየኋችሁ እንዴ? ይህች እያረኩኝ አልታያችሁኝም? የምቀኛ ሰፈር መንጠር ታብ አድርጉ፣ ሼር አድርጉ። እስኪ እንዳያችሁ ያላችሁት እንኳን፣ ኧረ ተው፣ ተሳዳሚ አታርጉኝ፣ ተው ታዳሚ አያርጉኝ